ይሄ የሲቪክ ማህበራት ተቋቁሞ ህዝቡ ከገባበት ችግር ለማንሳት እና ያለውን ነገር አይተን ለይተን ለመንግስት ለማቅረብ በጣም ወሳኝ ሆኖ ስለተገኘ ነው፣ ይሄ የሲቪክ ማህበር የተቋቋመው። ለአንድ አካባቢ ትልቅ አስተዋጽኦ አለው። ምክንያቱ ድምፁ የሚያሰማበት ነው። ድምፅ ሲያሰማ ምንድነው ነው በሲቪል በሲቪል በተለይ በተለይ ለህዝቡ ምርጫህን ምንድን ነው? ሰላም ነው የሚሻለህ ወይስ ያልሆነ መንገድ ተከትለ በግራ ጎን መሄድ፣ የትኛው ነው የሚሻለህ ብለ ህዝቡን የምታሰማበት ነው። ይሄ ሲቪክ አሶሲዬሽን ወይ ደግሞ ሲቪክ ማህበረሰብ አሁን መንገድ ላይ እየተቋቋመበት ያለው ኮንዲሽን ያለው በአዲስ አበባ ያው እና ይሄ ለህዝቡ ብቻ ሳይሆን ለመንግስትም በፕሪቶሪያው አካባቢ ያሉትን ጉዳዮች እንዲፈታ ጥያቄ አቅርቦ የሚያስፈታበት መንገድ ነው ሲቋቋም መንግስት መስራት ያልቻለውን ሲቪክ ማህበራት መስራት ስላለባቸው ማገዝም ስላለባቸው፣ መንግስት ብቻው አገር መቅናት አይችልም። ስለዚህ ዜጎች ማናችን ሁላችን አገርን የማቅናት አገርን የማስቀጠል የሁላችን ኃላፊነት እና ና ሲቪክ ማህበራትም የትን ቦታ ሄዶ እንትን የተሰጣቸው ኃላፊነት ማወጣት እንዲወጥ ዘንድ የመንግስት አስተዋጽኦም ግዴታ አለበት። አስተዋጽኦም እነዚህ ሌሎቹም አካላትም ይገባናል የሚነ ጉዳዮችን ማስራት ይችላል እና ሲቪክ ማህበራት ሞስሊ በክራይሲስ ጊዜ በሰላም ጊዜ በሁለቱ ላይ በግጭት ጊዜ ሰላም እንዲመጣም አስተዋጣላችሁ። ዳሲክ ማህበረሰብ ህብረሰቡን በማንቃት ከሌላ አካባቢ ኢንተግሬሽን በመፍጠር ከሌሎች ክልሎች እዚህ ያለ የትግራይ ተወላጅዩን ከሁሉም ክልሎች ያለ ችግርን በሰላም መፍታት በጣም ወሳኝ ተቋም ነው፣ ሊተገበር ይገባል። የተወሰኑ ሰዎችን ወንበር ላይ ለማቆየት ተብሎ ህዝብ ማለቅ የለበትም። ምክንያቱም አገር መኖር የምችለው የሀገር ሀገር የምትሆነው ህዝብ ሲኖር ነው፣ እና ለህዝቡ ሲባል ጦርነት መቆም አለበት የሚል ሀሳብ ና እንድምታለ። ይሄ ደግሞ ይሄ መወያየት ወይ ደግሞ ይሄ ሲቪክ ማህበር ደግሞ ጦርነቱ እንዲያበቃ ሊያግዝ ይችላል የሚል ሀሳብ አለ።